ነገር አይልም። ምኑ ጋ ነው የሚለው የሚል እኔ ይህን ቃል እንዳለ አውቃለሁ፣ ግን ምዕራፍ ብጠይቀኝ ብዙም ምላል ልነግርህ እችላለሁ። የቁጥር ስብ አይደለም ብያለሁ ከዚህ በፊት ታስታውለን ፈልገው እና ደግሞ ሌላው ምንድን ነው መሰለህ? ፈልገው መጀመሪያ እንደዚህ በጨበጣ ማብራት። አሁን ይሄ ሁሉ ትውልድ ማለት ነው ተረት የሰለቸው ትውልድ ነው። እና አሁን እንዲህ ብትለው አይሰማም። በቃ መሮታል። ስልችት ያለው ነው ተረት ማለት ነው። እና ስልችት ያለው ትውልድ ስለሆነ አይሰማም። አይሰማም፣ ማስረጃ ከሌለ አይሰማም። ወዳጅ፣ ለምሳሌ ከአብርሃም ጋር ቃል ኪዳን ገብቷል። ብራዘር ከአብርሃም ጋር ቃል ኪዳን ገብቷል ብትጠይቀኝማ፣ ብትነግረን፣ አዎ ገብቷል እንላለን። ወዳጅ ከመወዳቸው ጋር ደግሞ ይላል አይልም፣ አይልም። ብራዘር የሚል ጥቅስ የለም እንደዚህ በቤቴና በቅጥሬ የማይጠፋ ስም ሰጣችኋለሁ የሚል የለም። እሺ አውጠዋ ብራዘር፣ ቃል ለምትል ከሆነ አውጥተህ አንተ ብዬ ነው እጅንም አንተ ብዬ ነው። አውጥተህ መሞገት የማትችል ከሆነ ብራዘር ቁጭ ብለህ የምዕራፍና የቁጥር ችግር እንደሱ ምንም ችግር የለም። አሁን ይኸው፣ ቴክ ዩር ታይም። ሌላም ወንድምከላው ከኋላ ናሆም ጥቅስ እየፈለገ ይህንን ጥቅስ ያልከውን ጥቅስ አሁን ፈልገው። ሌላ ለምጣል ማውቀው ጥቅስ መሰለክ ሶስተኛ ማለት ነው። ይሄ ምንድነው መሰለክ በአጠቃላይ ቅዱሳን እመቤታችንም ከቅዱሳን ውስጥ የምትደመረች፣ ስለዚህ እመቤታችን ስትል ሚካኤል፣ ገብርኤል ወይም ጻድቃን ሰማታትም እያልክም ጭምረ ስለሆነ ያው በጻድቁ ስም ቀዝቃዛ ውሃ እየሰጠ በእመቤታችን ቃል ኪዳን ይድናል።

መዳን ማለት ያው መንግስት ሰማያት መግባት ስለሆነ አይዞህ በጻድቃን ስም ቀዝቃዛ ከስቃዛው አይሰጣ ላወጣለህ። አይዞህ እሺ። እንደዚህ ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ልቀጥል ወይስ ልቆ? አዎ ባለኝ። እሺ፣ ነቢይን በነቢይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቁንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ይላል። እሺ ስለ ምልጃ የሚያወራው ምኑ ጋ ነው? ከታናናሾቹ ለአንዱ በደቀ መዝሙር ስም፣ ደቀ መዝሙር ነች ራሷን። እመቤታችን እኮ እናቱ ብቻ ሳይሆን ደቀ መዝሙሩም ነች። ጌታ ምልጃን ይጠየቅ ወዳጅ። ምልጃውማ አልኩ እኮ ቀዝቃዛው በምትሰጥበት ሰዓት ያ የዘላለም ድነት ያሰጠሃል ነው። በቃ ምልጃ የሚባለኛ፣ አሁን እዚህ ጋር ማን ነው የሚማለደው? ማን ነው ማላጁ? ምልጃውማ የራሱ ቃል ኪዳኑ ነው የሚሰራው እኮ። በቃ ብራዘር፣ ማን ነው የሚማልደው እዚህ ጋር አሁን? ማላጁ ማን ነው? ጸሎት የሚለው ላይማ ይወልክ ለምሳሌ በጸሎት ጉዳይ ካመጣ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 አካባቢ ስትሄድ አሁን አንተ ስለ እዚህ ክፍል ላይ ስለ ምልጃ ልታሳየን አለ ማርያም በምልጇ እንዴት እንደምታደርግ ልታሳየን ነው አይደል የፈለከው እዚህ ክፍል ላይ የሚማልደው ማን ነው ማላጁ ማን ነው እዚህ ክፍል ላይ እኮ አሁን ይህን እኮ በምስጢር ደረጃ ነገርኩ ደግሞ በግልጽ በቃል ከፈለክ ደሞ አልኩ እኮ ክርስቶስ ከክርስቶስ ጋር ታረቁ ብለን እንለምናለን ይላል። ሁለተኛ ሌላ ክፍል እሺ፣ እዚህ ያስረዳልህም ይሄኛው። በምመሰለህ በእነሱ ስም ስትሰጥ መዳን አለ። ታድናለች አይደለ ያልከው፣ ስለ ምልጃ አይደለ እያወራን ያለነው። ማላጁ ማን ነው እዚህ ጋር? ምልጃው እኮ ምን መሰለህ፣ ይሄ የጸሎት ምልጃ የሚለው ቀድመው በህይወታቸው የለመኑት ልመና ይኖራል። እኔ ጠየኩህ እዚህ ክፍል ላይ ማላጁ ማን ነው ነው? ወዳጅ ማላጆቹማ ቅዱሳን ናቸው፣ አልኩህ እኮ ምኑ ጋር ነው የሚማልዱልን? ውሃ ስትሰጥ? አዎ አመጣው እ አዎ ምኑ ጋር ነው? ውሃ ስትሰጥ ቅዱሳን ይማልዱላል የሚለው ቀዝቃዛ ውሃ ስትሰጥ ነው? የቱ ጋር ነው ቀዝቃዛ ውሃ ስትሰጥ ቅዱሳን ለአንተ ይማልዳሉ የሚለው? ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙር ስም የሰጠ። የደቀ መዝሙሩ ነዋጋ ይወስዳል አለት የቱ ጋ ነው ይማልዳሉ የሚለው ነው ያን ዳ እሱንማ ነበርኩልህ እኮ ቀዝቃዛ ውሃው ነው እኮ የሚማልደው ቀዝቃዛ ውሃው ነው የሚማልደው አዎ ስለዚህ በኦርቶዶክስ ውሃ ይማልዳል እያልከን ያለው ጥሩ እሱን ያስኩልህ አሁን በጣም በጣም የጠየቁ ጥያቄ ቅዱ ስለ ቅዱስ ሁ አሁን ስለ ውሃው ደግሞ ለየት ያለ መገለጥ ነው ዛሬ ነገርከን አሁን ደግሞ እስቲ ቅዱሳን እንደሚማልዱ ከዚህ ክፍል ላይ አሳየኝ፣ ወይ ደግሞ ሌላ ክፍል ላይ ካለ ሌላ ክፍል ላይ እንሂድ። ስለውሃ አልጠየቅኩም። ያው መቼስ ማርያም ውሃ ናት አትለኝም። ማለ አሁን እያወራን ያለ ነው ስለ ሰው ነው። እና ስለዚህ ቅዱሳን ማርያም የምትማልድበትን ቦታ አሳየ እኮ እሱ። ደግሞ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር ሀያ አካባቢ አልኩ። ሁለተኛ ቆሮንቶስ ከእግዚአብሔር ጋር ታረቁ ብለን እንለምናለን። ችግር ሁለተኛ ቆሮንቶስ ቁጥር ስንት ላይ ምዕራፍ አምስት ቁጥር ሀያ ላይ ሁለተኛ ቆሮንቶስ። ስለዚህ አሁን ለማርያም የሚሆነው ይሄ ነው ማለት ነው። እሺ፣ ሁለተኛ ቆሮንቶስ አምስት ቁጥር ሀያ እሺ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ማንን ነው የሚለምኑት እዚህ ጋር? እኛን ነው። እኛን ይለምናሉ። ማርያም ኦኬ፣ ማርያም አንተን ነው የምትለምን። እኛን ይለምናሉ፣ እግዚአብሔርንም ይለምናሉ። እሺ፣ እግዚአብሔርን የሚለምኑበትን ቦታ ሳይሆን፣ እዚህ ጋር እኮ ይኸው፣ እዚህ እግዚአብሔር በእኛ እንደሚማልድ አለ እኮ። እንደሚማልድ ማለት መንፈስ ቅዱስ በእነሱ ላይ ሆኖ ይለምናል ማለት ነው እኮ። አዎ፣ እግዚአብሔርማ ይለምናል፣ ልክ ነው። እኔ እግዚአብሔር እንደሚለምን ይለምናል እቸው አለ የጠየኩህ፣ እግዚአብሔር እንደሚለምን አውቃለሁ እኔ ጠየኩ። ቅዱሳን እግዚአብሔር እንደሚለምኑ አሳየኝ ነው ያልኩህ እኮ። ክርስቶስ በእኛ አለህ እኮ ክርስቶስማ በእነሱ ሆኖ ይለምናል። እኔ እሱ አለ እነሱ እየለመኑ ነው እ አንተ መለመንህን አልጠየኩህም። የጠየኩህ ምንድን ነው አንተ ቅዱሳን እንደምትለምነው የሚያሳይ እዚህ ክፍል ላይ አሳየ ነው እያልኩኝ ያለሁት ወዳጅ። ከክርስቶስ ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን አለ እኮ። ከዚህ በላይ የምትፈልጋለሁ? እንድንድን ማለት ነው። እሺ ደግሜ ላምብ ቀስ ብዬ ላምብ ብል እንዲገባ ምናልባት እንደዚህ ይላል እንግዲህ። በደንብ ስማ፣ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልክተኞች ነን ይልና ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ማን ነው የሚለምኑት? ከእግዚአብሔር ጋር ታረቁ ብለው ሰዎችን። ብራዘር፣ ስለዚህ አሁን አንተ ማሳየት አንተ አሁን ማሳየት ያለብህ ቁም ነገር ምንድን ነው? ወዳጄ፣ ማሳየት ያለብህ ነገር ምንድን ነው? አንተ ሰዎችን የምትለ ማርያምን የምትለምንበትን ሀሳብ አሳየን ከዚህ ክፍል ላይ ፕሊዝ። የጠበቁ ነው እነሱ ይለምናሉ የሚለውን አሳየው እኮ። የሚለምኑት ለኛ ነው? ማን ነው የሚለምኑት? እዚህ ክፍል ላይ እግዚአብሔርን ነው። እኛንም ይለምናሉ፣ እግዚአብሔርንም ይለምናሉ። ምኑ ጋ ነው? እግዚአብሔር እኛን እንዴት በለኛ እኛ ከእግዚአብሔር ጋር ታረቁ ብለው ይለምኑናል። እግዚአብሔርን ምኑ ጋ ነው? እግዚአብሔርን ደግሞ ማራቸው ብለው ይለምናሉ። ምኑ ጋ ነው? ይህንን ጥቅስ ያገኘው ምኑ ጋ ነው? እግዚአብሔርን ማራቸው እያሉ የለመኑበትን ቦታ አሳየ ነው። እሱን ከኪሳ አታው። እግዚአብሔር በእኛ እንደሚማልድ አለው። ዳኒ ናው ሚዩት አድርግ ብራዘር፣ ሰው እያወራ በማላት። ስለዚህ በእኛ እንደሚማልድ ማለት ይኸውልህ፣ መንፈስ ቅዱስ በማይነገር መቃተት ስለ ቅዱሳን ይማልዳል። ብራዘር፣ የሚለው ቅዱስ በማታውቀው ሎታ እና ኃይል በውስጥ ሆኖ የማስታራቅን ስራ ይሰራል። ተመራቂው አዘሴም ታይም ማለት ነው ያ ሰውዬ ቀጥታ እየለመነ ነው መንፈስ እየሰማኝ፣ ብራዘር እየሰማኝ፣ ወዳጅ እዚህ አሁን የሁለተኛ ቆሮንቶስ ምዕራፍ አምስትን እያወራ ነው ያለው ቁጥር ሀያ ላይ እግዚአብሔርን ይለምናሉ የሚል አሳየን ነው ያለ ብራዘር ክርስቶስ በእኛ እንደሚ ከክርስቶስ ጋር ታረቁ ብለን እንለምናለን። ምን ማለት ነው? ከዚህ በላይ ምን ትፈልጋለህ? ማንን ነው ታረቁ የሚሉት እግዚአብሔርን ነው ወይስ ሰውን ነው? እኛን እናንተን፣ ኦራይት ስለዚህ ሰውን ነው የሚለምኑት። አሁን አሳየኝ እያልኩ ያለሁት እግዚአብሔርን የለመኑበትን ቦታ አሳየኝ ነው እያልኩ ያለሁት። እዛው ላይ ያልኩ እኮ አሳየኝ። ምን ጋር ነው እዛው ላይ የምትለው? እግዚአብሔር በእኛ እንደሚማልድ እግዚአብሔር እየለመነ ነው እያለ ነው ያለ። ነው አሁንም እግዚአብሔር ሰውን ነው እስካሁን እየተለመነ ያለው። እግዚአብሔር አኩርፎ የተለመነበትን ቦታ አሳየን ከዚህ ክፍል ቅዱሳን እንደሚማልዱ አይደል ያልከው? ቅዱሳን እግዚአብሔርን ስለአንተ እንደሚጠይቁ የሚያሳይ እግዚአብሔርን የሚለምኑበትን ቦታ አሳየን ያለ እዚህ ቦታ ላይ እግዚአብሔር ነው እየለመነ ያለው። የሚለመን እግዚአብሔር የለም። እዚህ ክፍል በእኛም የማስታረቅ ቃል፣ ዝቅ ብላ አንብበው። በእኛም የማስታረቅን ቃል አኖረ፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። ማን ነው የሚለምኑት? አሁንም ያልታረቁ ሰዎችን። እኔ የጠየቅኩ ጥያቄ አሁንም ብራዘር እግዚአብሔር ያኮረፈን እግዚአብሔር የሚለምኑበትን ቦታ የተበደለን እግዚአብሔር የሚለምኑበትን ቦታ አሳየን ነው። ከዚህ ክፍል ከሌለ ልለፈ ችግር የለም አትጨነቅ። እኮ አሁን ይሄን ይኸውልህ፣ ይሄ ልመና ማለት ነው እኮ እግዚአብሔር የመለመን መጀመሪያ ለተጠየቀው ጥያቄ ኤክስፕሌን ከማድረግ በፊት ይሄን ጥያቄ ስላልጠየቅን አሁን ኤክስፕሌን ብታደረገው አይጠቅም። አሁን የሚለመን እግዚአብሔር አሳየን። ማርያም ለአንተ እግዚአብሔር እንደምትለምነው ሁሉ እዚህ ክፍል ላይ ናው። ሚዩት አድርግ ብራዘር አንድ ጊዜ ብቻ እዚህ ጋር አንተ ስለጠየቅህ ነው። ጠይቀዋለሁ ታደርግ ወንድም ይሰማል ይሰማ ይ ቀጥታ ቃል ደግሞ ከፈለግክ ደግሞ ቀጥታ ደግሞ ከፈለግክ ደግሞ ምን አለ መሰለ እስከ ዛሬ የማትምራቸው ለምንድን ነው ብለው የጠየቁበት ቦታ አለ። መላእክቱ አምጠው አምጣን ታን የምትለውን ጥቅስ መጥቀስ ነው ብራዘር፣ መጥቀስ። የማትምራቸው ለምንድን ነው ብሎ ጠይቀዋል። ጥቅሱን መጥቀስ ነው ብራዘር። አሁን አንተ እንደ ጠበቃ ጥቅስ ቁጥር እንዳትጠይቀኝ እውቀት ስላለህ ማለት ነው። እንዳዋቀ ሰው ነው ብራዘር። አጠገብ ያለው ሰው ሙሉ ራሱ ጥቅሱን ስለሚያውቀው እየሳቀ ነው። ስለዚህ ቁጥሩ ሌላ ጊዜ ቁጥሩን፣ አይደለም አሳቡን፣ ሌላ ጊዜ ጠቅሰህ ማውራት መሞገስ ስትችል አላችሁ። ፎሎዋድ ማለት ይችላል አላችሁ ዳንዬ እንዴት ናችሁ? እንዳልክ እዚህ ያላችሁ ወገኖች በጠቅላላ ሰላም ብያለሁ። ከታችም ያላችሁ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? ያለ ርዕስ አንሚዩት ለማድረግ ቪዲዮ ማጥፋት። ሁለተኛ ቆሮንቶስ ምዕራፍ አምስት ከቁጥር አስራ ሰባት ጀምር። አስራ ሰባት አንብብልኝ። መጀመሪያ ከእሱ ጀምር። ሀሳቡ ከሱ ስለሚጀምር፣ እሺ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ቆየ ቆየኛ እን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ ሰው አዲስ ፍጥረት ለመሆን የማርያም ምልጃ ሳይሆን የሚያስፈልገው በክርስቶስ መሆን ነው ወይም በክርስቶስ ማመን ነው። አንድ ቀጥል። አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ሆኗል ጌታ ይባረክ አሮጌው ነገር ምን ብሏል አልፏል ማንም ሰው በክርስቶስ ኢየሱስ ከሆነ በኋላ አዲስ ፍጥረት ስለሆነ በአሮጌ ማንነት አይጠይቡ ለምን አሮጌው ማንነት አልፏል በክርስቶስ ስለሆነ ሰውየው አዲስ ሆኗል ይላል ከዛ ቀጥል እንግዲህ አሁን ወደዚህ አዲስነት እንዴት እንደሚመጣ ጳውሎስ ምን ብሎ እንደሚያወራ ተመልከት ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን፣ አንዴ ቁምልኝ። እንዳል እግዚአብሔር ምን አለ? ጳውሎስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል አለና፣ ነገር ግን አለ ይሄ ሁሉ የሆነው በማርያም ምልጃ በቀዝቃዛ ውሃ መጠጣት ነው አላ? በግልጽ እኮ በቃ መጽሐፍ እኮ በግልጽ እግዚአብሔር በክርስቶስ ከራሱ ጋር አስታረቀን፣ አበቃ። አሌሉያ! በቃ በቃ አለቀ እኮ። ቀዝቃዛው አስፈልገው ፍሎ አስፈልገው ምንም እኮ አስፈልገው። አሌሉያ! ኢየሱስ ጌታ። ጳውሎስ ይሄንን ያለው በቃ የሆነው ሁሉ። ድህነት እኮ የእግዚአብሔር ስጦታ ነው። እንዴት ነው እሱ ሰው ውሃ አጠጥቼ እንጀራ አብልቼ የሚለው ቅዱስ ቃሉ እኮ ማንም ሰው እንዳይመካ ድህነት የእግዚአብሔር ስጦታ ነው ብሎ ኤፌሶን መጽሐፍ ምዕራፍ ሁለት ቁጥር አስር ይላል። ብለን ጥቁ ምዕራፍና ቁጥር ሳንናገር አናቆምምኛ ከተናገር ምዕራፍም ቁጥርም አለ። ኤፌሶን መጽሐፍ ምዕራፍ ሁለት ቁጥር ስምንት እስከ አስርን ስታነብ ቁጥር ስምንት ላይ ማንም እንዳይመካ ይላል። ከስራ አይደለም ድህነትን እግዚአብሔር ነው የሰጠህን ብሎ መጽሐፉ ይናገራል። አሌሉያ። በጨበጣ የሚሆን ነገር የለም። ስለዚህ ይሄ ድህነትን የሰጠ እግዚአብሔር በማን በኩል ሰጠን ብሎ ይናገራል ጳውሎስ። በክርስቶስ ኢየሱስ በኩል ዓለምን ከራሱ ጋር አስታርቋል እግዚአብሔር። ከዛስ የማስታረቅን ቃል ደግሞ በእኛ ውስጥ አስቀምጧል። እና እኛ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። አበቃ። ይሄ ግልጽ አማርኛ ነው እና ሙቆ እና ቀዝቃዛ ውሃ እዚህ ላይ መጨመር ተገቢ አይደለም ለማለት ነው። እግዜር ስጥ ልኝ ዳኒ ደግሞ አዲስ መገለጥ ነው። ውሃ ነው የሚለምንልን አለ ውሃ ነው አለ ምልጃ ስናውራ ማስታረቅ ስናውራ እዚ ያላችሁ ቅዱሳን አዳዲስ እህት ወንድሞችን የተወደድክ እንኳን ደናመጣ አዳዲስ እህት ወንድሞችን እንድትረዱ የምንፈልገው ነገር ስለ ኃጢአት ነው እያወራን ያለን። አብ በፍጹም ስለማይታገሰው ነገር አብ ራይቸስ ነው ባይዘው አይታገስም አብ እና ስለዚህ ነው እያወራን ያለን ስለ ኃጢአታችሁ ቤዛ ሆኖ። ምልጃ ስንል ስለ ቆሎ ጨንቆን አይደለም። ባይዘወ ይቅርታ አድርጉልን። እዚህ እንስራ ስለመሙላት ስለማጉደል ዳቦ ስለመቁረስ አይደለም ጉዳይ ስለእናንተ ኃጢአት እያወራን ያለ ነው። ኃጢአት በደንብ ቼክ አድርጉት። በጣም ብዙዎች በሲሪስ እንድታዩት የምንፈልገው ነጥብ ምልጃ ስንል ቀጥታ ኃጢአት ጋር ነው የምናያይዘው። አሁን አንዳንድ ሰው የቤትን ግራውንድ ፕላስ ዋን ግራውንድ ፕላስ ቱ ስለማድረግ ቤትን ስለማጥበብ፣ ዳቦ ስለመብላት፣ ውሃ ስለማጉደል፣ ውሃ ስለመጨመር፣ ዘይት ስለማፍሰስ አይደለም እያወራን ያለነው። እያወራን ያለነው ስለ ኃጢአት አብ ስለማይታገዘው፣ የሰው ልጅ በአመፁ ምክንያት ከሚኖርበት ገነት ስለተባረረው፣ ሁለተኛው አዳም ባለመታዘዝ ምክንያት ያጣውን ለአብ ለአባቱ እስከ መቃብር ድረስ ታዞ አማኝ እያለ አባት ልጁ ላይ ጨክ ነው ለምን ታውከኝ እያለ አብ ከሰማይ ልጁ ሲሰቃይ አይቶ ዝም ስላለበት ጉዳይ ስለ ኃጢአት ነው የምናውረው። በደንብ አዳምጡኝ። ይህ ነገር ነው ባይዘ ደጋግማችሁ ማሰብ ያለባችሁ ይህንን ስለ ኃጢአታችሁ ከአብ ፊት የሚቆም አለ ወይ? የአብን ቅድስና የሚመጥን ፍጡር አለ ወይ? ይህንን ተረዱኝ ባይዘ ወይ አብ ፊት የኔን የዳኒን የኤርሚን እዚህ ያላችሁ ቅዱስ ኃጢአታችንን ሰብስቦ አብ ፊት የመቅረብ ብቃት ያለው ፍጡር ካለ አሳዩ። ይኸው መጽሐፉ። ይኸው ስለ ኃጢአት፣ ስለ ኃጢአት ቤዛ ሆኖ የሚቆም ስለ ኃጢአት የሚማልድ ስለ ኃጢአት አብና እኔ ማዕከል ቆሞ ሊያስታርቀኝ የሚችል ፍጡር ካለ አሳዩ። የፍርኖ ዱቄት፣ የዳቦ ቆሎ፣ የጠላ የጋን፣ የእንስራ አይደለም ክዛች ኬዛችን፣ የድህነት ነው። ምንድነው? ከኃጢአት ሞት ነው። ምንድነው? ከዘላለም ርግማ ነው። ስለዚህ ከዚህ ሊያድነን የሚችል ካለ እያወራን ያለ ነው። ነጥብ ነውእና አዲስ መገለጽ ስላለ ነው የማርያም ምልጃ የኢየሱስ ምልጃ ይለያል እና የሚል ላይቭ ሲገባ ኦርቶዶክስ መሬት ላይ ጴንጤ ከሚሆኑ አንዳንድ ግለሰቦች የሚሰነዘር ወፍ ዘራሽ የሆነ ንግግር ወፍ ዘራሽ ማለት ማለት ነው ከየት እንደመጣ ማይታወቅ ማለት ነው። ስድብ አይደለም። ይ ወፍ የዘራው ማለት ምንጩ ከየት እንደሆነ ማይታወቅ ማለት ነው። ስለዚህ እንደዚህ አይነት ሀሳቦችን እያየን ስለሆነ በዚህ ጉዳይ እያወራን ነው። የገባችሁ ወንድሞች እንኳን ደህና መጣችሁ። ኤርሚዬ እንኳን ደህና መጣ። በጣም ነው። ቃለ ሕይወት ያሰማልን። እንዳ ቃለ ሕይወት ያሰማል። እሺ አንዴ ሚዩት አለ ብራዘር። ቃለ ሕይወት ያሰማልን። እሺ ወንድምነት ስትችል ምልክት ስጠን ድምፅ እንድምሰማው እሺ ወገኖች እንዴት ናቸው ሰላም ለእናንተ ይሁን እኔ ኮታች አልገባም እያልኩ ነበር እናንተ ወይ አትጠጡ ወይ አታስጠጡ